ሰላም ውድና የተከበራችሁ የበጊዜ ዩቲዩብ ተከታዮች፣ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ከልብ አመሰግናለሁ። ቪዲዮ ላይክ እያደረጋችሁ፣ እንዲሁም ሸር ማድረግ የምትችሉ ሸር እያደረጋችሁ አበረታቱኝ። ዛሬም በህይወት መንገድ ወይም ባለማወቅ የባሏን ውሽማ ቤቷ ያስገባችው ሚስት በሚለው ተከታታይ ድራማ በክፍል 46 መጥቻለሁ። ክፍል 45 እንግዲህ ሩት የህይወትን ልጅ ወስዳ ለአያቷ፣ ይህ ማለት የነሳሮን እናት ማለት ነው፣ ለእሷ ሰጣለች። እንዲሁም ሳሮን ይሄን ስትሰማ እንዲህ የህይወት ልጅ ስጠፋ ሌላ አዲስ ህፃን ቆይማ፣ እናቴ እንደምንም አሳምኜ እቀበላታለሁ እያለች ነበረ። በክፍል አርባ ስድስት ምን ተካሄደ የሚለውን አብረን የምናይ ይሆናል። አብራችን ቆዩ። ሳሮን እንግዲህ በጨለማ እየተራመደች በነበረበት ሰዓት አንድ ሰው ያፍናትና ከቦርሳዋ ወረቀት ያወጣል። የሩት ሰው የሆነም ያን የቀም የወሰደባትን ወረቀት ከሱ ጋር ተጣድቶ ወረቀቱን ለሩት ይሰጣታል ማለት ነው። ሳሮን እያነከሰች ቤት ትገባለች። ዳዊትና ህይወትም ተቀምጠው ነበረና። እንዴ ምኖች ነው ይሏታል። ዝም ብላችሁ ነው እንዴ የምታዩኝ ትላላችሁ። ይሄም ውሸት ሽን እንደው ብለን እኮ ነው። የአንቺ ውሸት መቼስ ሳያልቅ ይላታ እንዳይት። ከዛም ተነክሳለኝ። እንዴ ሳሩን እያነክሽ እኮ ነው ይላታን። ይሄንም ውሸት ነው በሏ ትላለች። ህይወትም ልደግፍሽ ትላለ። ማንንም መርዳት አልፈልግም ትላለች። ሳም የሚመጣ እንዴ ሳሩ ማንን እንደዚህ ያደረገሽ ይላታን። እሷም አንተ ተከትለኝ ወደ መኝታው ቤት እንዳትመጣ ትሎና ጥሎ ትገባለች። ሳሚም እንዲህ አሁን ይሄ ኔ ጥፋት ነው ይላል እና ቁመታ ያለ እንዲህ ሂድ እንጂ ተከተላት ሚስት አይደለች ይለው። አንድ አዊት ነው እየሰማት አይደለም ተከትለኝ እንዳትመጣኮን ያለች ይለዋን። እናሷ ስላለች እዚህ ተከትረ ልታደር ነው ደግሞ ለማከፋም እኮ ሚስት ናት አይደለ ይለዋን። ሳሚም እናንተ እህትና ወንድም ማውራት ብቻ ነው ብሎ ጥሏቸ ህይወትም ቆይ ማን እንዲህ ሊያደርጋት ይችላል ትላለች። ዳዊትም ጠላታችን እኮ ማውቅ አልቻልም፣ በር ላይ ካሜራ አካል አስገጠምን በስተቀር ይላል። በእኔ ምክንያት ሊሆን ይችላል ትለዋለች። አይ ሳሮን በስራ ምክንያት በጣም ብዙ ጠላቶች አሏት፣ ይህን ስራ ካልተወች በጣም ከባድ ነው የሚሆንባት እያለ ሳለ ሚኪ ከበር ይመጣል። አንተ ቆይ የዚህን ሰፈር አታውቀውም እና ነው እስካሁን ድረስ ስለምን ያመሽህ? ይኸው ሳሮን ተፈንክታ መጣች ይሏም ማለት ነው። እንደዛ እየተባባሉ ሩት ትገባለች። እንዴ አንቺ ሴት ቆይተሽ ነው ይላታል። አይ እዚህ ነበርኩ፣ ምንድን ነው ችግር አለ ትለዋለች። ቆይ እኔ ስለአንቺ ላስብ፣ ጭራሽ አራት ሰዓት ትመጫለሽ ይላታል። ሳሮን እኮ ተፈነከተች፣ እየዋሸች እንዳይሆን ትላለች። ህይወትም በአሁኑ እንኳን ውሸት አይደለም የእውነት ነው ትላለች። እሰይ ትላለች ሩትም ሚኪም እንዴ በዛ ያልሽ እንዴ ይላታል። አህ አንተ ደግሞ ተወኝ ትሏለች። ዳዊትም ቆይ አንቺ ሰው አትፈሪም እንዴ ይላታል፣ ማለት ነው። እሷም እሺ ወንድሜ ይቅርታ ትሏለች። ካጠፋሽ በኋላ ማረሳሳት ማይ ትጀበታለሽ ይላታል። እሹ በቃ ይቅርታልኩኝ አደል ትላለች። ህይወትም አሳሰብሽ፣ እነኮሩት እስካሁን እንዴት ታመሻለሽ? ትላታለች። ህይወዬ በጣም ይቅርታ እንግዲህ አላመሽም ትላለች እሱም እራት በላላችሁ ትላቸዋለች ሚኪም አዎ የሙያሽ አድናቂ እንደሆንኩ ታውቂያለሽ ይላታን ሩትና ሚኪም እንግዲህ ክላሴ ምን ትሰራለች ትለዋለች ሩትም ምንም ይላታን ይህን ነበር ስትፈልጊ ነበር ትለዋለች አንቺ ነሽ አይደል ያስደበድብሽ ቆይ እኔን ታስደበድብኛለሽ ይላታን እሷም አታካብድ እባክህ ነካ ድል እንዲያደረገ ትለዋለች ነካ ብጥቀምሾ ነበር የምታውቂው ቆይ ቢገለኝስ ይላታል። ወይ አካበድክ። ቆይ ወረቀቱን ለምንፈልገው ነው ትለዋለች። እሱም ስጪ ይላታል። አይ፣ አልሰጠም ለምን እንደፈለግከው ንገረኝ ትለዋለች። እሱም አንነግርሽም ይላታል። እሱም ወረቀቱን ትሰጠዋለች። ምንም ጠቃሚ ነገር የለውም ትለዋለች። አለምንሽም ቀየረሽዋና አይደለ ይላታል። አልቀየርኩትም። ሳሮን እንደዚህ ቀላል መሰለች ግን እዚህ ቤት የመጣህ ውጭ ለመሄድ ሳይሆን ከዚህ ቤት የሆነ ነገር ፈልገ ነው፣ እሱንም እደርስበታለሁ ትለዋለች። እኔ ግን አንቺ እያስጨነቅሽ ነው፣ በጣም እየፈራሁልሽ ነው ይላታል። ምን ነው ዛሬም ለእኔ የሚመታ ልብ አለህ እንዴ ትለዋለች። ላታምኝ ትቺያለሽ፣ ግን ይኸው ልቤ ቆያኔ መሰለ። ፍቅራችንን ለምን ነው የተውሹ? ደግሞ ወንድምሽ ልብ ገዝቶ ማለት ነው። በቃ ልግደሉ አለ ማለቱ እንዳየኝ አለ። አሁን እኮ አድጓን ትላለች እሷ። እሱም ቆይ ግን ምክንያትሽ ምንድን ነው እኔን ለመተውሽ? ይላታል። እሱን አንድ ቀን እነግርሃለሁ ትለዋለች። ቆይ ያን የመሰለ ፍቅራችን ለምን? በቃ ጊዜው አይደለም አሁን ማውሪያ፣ ትለውና ጥሎ ትሄዳለች። ሳሮን እና ሳሚ መኝታ ቤት ነበሩ። እሱም ቆይ ማነው እንደዚህ ያረገሽ? ይላታል። እሷም ምን ነው ይሄ ነገር እኮ ካንተ ላይም ተፈጥሮ ነበረ ትለዋለች። እሱ እኔና አንቺ አንድ አይደለም፣ እኔ ማን እንደዚህ እንዳደረገኝ ያውቃለው፣ አንቺ ግን ማን ነው ይላታ። ሌቦች ናቸው በቃ ገንዘቤ እንዳለወሰዱት እንዳለ ወሰዱት ይላታ። አይታሰሩም ሌቦች ወይኑ ስልክሽን አያስተርፉልሽም ነበር ይላታ። እሷም ምን ነው አዘንክልኝ እንዴ? ትለዋለች። እንዴ ምንም ቢሆን እኮ ሚስቴ ነሽ፣ እንዴት አላዝንልሽም? በጣም ነው ማዘንልሽ ይላታ። አንተ ማለት እኮ እኔ ያስፈራራ ሰውና እንዴት ልታዝንልኝ ትችላለን? ትለዋለች እኔ ጥፋቴን አታምጫውን። አሁን ያሳሰበኝ አንቺ ነገር ነው። ደግሞ እኮ ቤተሰቡን ሁሉ ችግር ውስጥ እየከተሽ ነው ያንቻሉ፣ በቃሽ ብሎ ይላታል። ቤተሰቡ ምን ችግር ገጠመው? ስለኔ አስበው ይላታል። አዎ በዚህ ከቀጥሉ እኮ ይገሉሻል ይላታል። ቢገሉ ምን ችግር አለው? ለማስመሰል ቁጭ ብላችሁ ንፍሮ ትበላላችሁ ትሏለ። እንደዚህ አትበ ይሰሩ ይላታል። በጣም ነው የምወዱሽ፣ ግን ስታጠፊም ዝም አንልሽም። ኢላታን ማለት ነው አረ አንተ አስመሳይ ውሸታም ካህዲ ትሏለች እሱም እኔን ምንም ብቴ ይንቀበላለሁ ቅጣቴ ነው ይላታን አሳዛኝ አትምሰል ትላለዋለች እሽ እንደዛ ከሆነ እያወቅሽ እስካሁን ለምን ዝማልሽኝ ይላታን ከኔ ቅጣቴ እግዚአብሔር ቅጣቴ ይበልጣም ብዬ ነው እሱም እንደዛ ካልሽ ለምን ነው ህይወትን የምታሰቃያት ይላታን እሷ እኮ ምንም የምታውቀው ነገር የለም። እሷም እኮ እዚህ ታሪክ ውስጥ እንዳንችናት እኔ ባለ ትዳር እንደሆንኩ አታውቅም ነበር፣ ሚስት እንዳለኝ አታውቅም ነበር ይላታ። ለእኔ አንተም እሷም አንድ ናችሁ። ከአዲ በእኔ ሌችት ማድረግ ምን እንደሚያስከትል ታያለህ፣ ትለውና ጥለው ትሄዳለች። እዳዊት መኪና ሮች በተቀመጡበት ዳዊት እናንተ ሳልነግራችሁ ማየኩ ልጅ አገኘች ይላቸዋል። የት አገኘች ይላሉ። በር ላይ ተጥላ ሚኪም እንዲህ፣ ዛሬም ይሄ ነገር አለ እንዲህ። ለነገሩ ልጅቷ ጥሩ ቦታ ነው ያለች ይላል። ምክንያቱም እማየ ልጅ ትወዳለች አይደለ ትላለች። ሩትም አዎ በጣም ነው የምትወድ ትላለች። ውይ ግን ሳሮኔ እንዳትወስዳት ትላለች። ማለት ነው እማየ ለሳሮን አትሰጣትም። እንዲሁም የልጅ ልጅ በጣም ነበር የምትፈልግ። እኛ ባንሰጣትም ወድቃ አገኘች ይላሉ ማለት ነው እንዲሁም ዛሬ እንሄዳለን ሩት ተዘጋጅ እንሂድ እማዬም በዛው ታያይሻለች ይላታል እንዲሁ እንድሜ ዛሬ አይሆንም ትለዋለች ለምንም አይሆኑ ሩት እስካሁን ታገዝኩሽ ይላታል እንዴ ሳልዘጋጅበት ነው እንዴ ቢያንስ አንድ ሳምንት ስጠኝ አንድ ሳምንት አይሆንም ቆይ አንቺ እኔን ማየት አትፈልግኝ ይላታል እንደዚያ አይደለም ቅድመ ብትነግረኝ ኖሮ ብዬ ነው ትላለች ዛሬ እንሄዳለን፣ እንሄዳለን አልኩሽ። ቆይ ህይወትን ጠርቻት ልምጣ ብሎ ተነስቶ ሄዳል። ሚኪም አየሽ አደል የገባሽበትን ነገር ይላታል። ምን ላንድርግ ሚኪ፣ አንተ ደግሞ አትጨመረብኝ ትላለች። እሱም እና ተደብቆ የሚቀር መስሎች ነበረ፣ አሁን በቃ አመሜ ይላታል። እሷም አንተ ደግሞ ምንድን የምትል ሳሮን፣ አመሜ ብላ ውልቻር ላይ ከተቀመጠች በኋላ ይሄ ነገር ውሸት እንደሆነ ፌክ ነውን እያሉ ነው የሚያምኑ። ትለዋለች እሱም አንቺን ግን አይጠርጡም። ራሴን ቤ አህ አቤ ይላታል ማለት ነው። እሱም እንግዲህ ራሴን ትላለች። ዳዊትም ሲመጣ ምን ነው አምሽ እንዲህ ይላታል። ሚኪም አዎ አንዳንድ ነገሮች አለማረግ ፈልገህ እንድታደርጋቸው ሰው ሲያስገድዳቸው ደማቸው ከፍ ይላል እና አሁን ራሷን አሟታል ነንድ ማስታገሻ እንግዛለት ይለዋል እሱም እንደው ወደማ እኩል ይሄድ ነው ይላል። አይ እንደዚህ ነው ማተድ እሷ ጋደም ትበል ትረፍ፣ እኛ ሄደን እንግዛላት ይልና ይዞት ይወጣል። ሳሚም ህይወቱን ንስት ያረፈበ የምናወራው ነገር አለ ይላታል። ህይወትም እስከ ዛሬ የወራ ነው በቂ፣ ካልሆነ እሺ ምን ፈለግ? ትለዋለች ሳሮንን ከእስካሁኑ በበለጠ ተጠንቀቂያት ይላታል። ምን ነው በገላታ አለች? እንዴ ትለዋለች እሱም ሳሮን እንደዚህ በቀለኛው ወኛ ሁና ይቻ ተላቅ እኔን ለመጉዳት አንቺን ትጎዳሻለህ ብዬ አስባለሁ። እያስፈራራችኝ ነው ይላታል። እሱም እና ይገባኛል እኮ ለጥፋቴ እስከ ሞትም ቢሆን ምንም አይመስለኝ። ለነገሩ እኔ ህይወት ተስፋ ያስቆረጠችኝ ነኝ። እንዲሁም በገደለችኝ ና በተገላገልኩ ትለዋለች። እንዴት እንዴት ያለሽ ለልጃችን እኮ ከተገኘች እናት ታስፈልጊያታለሽ ይላታል። እሱም ሳሚ ቆይተን ቢሆን ስለ ሰው መጨነቅ ስለጀመርክ በጣም ደስ ብሎኛል። እሱም እንዴ ከሰተቱ ማይማር ፈንጅ አምካኝ ብቻ ነው ይላታል። እሷም አይ ጥሩ ነው፣ አሁን ግን ስራ ስላለብኝ ልሂድ ብላ ጥሎት ትሄዳለች። ሚኪም ተሻለሽ ይላታል። ባክህ ድሮ አልተመንኩም የአንተ የውሸት ፈጠራ ነው ትለዋለች። እኔ ስድብ ከዳዊት ባዳንኩሽ ይላታል። ምን ብዬ ሰደግኩ ትለዋለች።

አሁንም ማይጠት ፈሬልሽ ይላታል። እሷም እየቀለድ ግቢ ነው ደነዝ ትለዋለች። አው የጠረ እንዴት እንደናፈቀኝ እኮ ብታይ ይላታል። አንተ ጭራሽ ቤት ውስጥ ስለኔና ስለንተ ግንኙነት እዚህ ቤት ውስጥ አንድ ሰው ይስማና እውነት እንጣላለን ትለዋለች። ለነገሩ ነሽ ነኝ እውነትም ደነዝ ነኝ አሁንም አንችን ማሰቤ ይልና ጥሏት ይገባል። እሷም አይ ሚኪ ምን ላደርግ ብለህ ነው ከፍቅሬ እኮ ቤተሰቦቼን አስበልጬ ነው ትላለች። ህይወትም ኬችን ቆማ ምግብ እየበላች ነበረ። ሳሮንም ትመጣና እኔ ደም ተፍቻ አመጣለሁ፣ አንቺ እዚህ ቆመሽ ትከቻለሽ አይደለም? አፈር ቤ አንቺ ከምትበ ቢደፋ አመርጣለሁ ብላ ትደፋዋለች። ምግብ አቅርቢልኛው ትላታለች። ህይወትም እሽ ስትል እንዲሁም አንቺ የሰራሽ ውሃ ውሃ የሚል ምግብ ከመበላ ባልበላ አመርጣለሁ ብላ ጥላ ትሄዳለች። በጊዜ ጊዜ ህይወትም በር ላይ ቁማ ታለቅሳለች። ዳዊትም ይመጣና ምን ነው እያለቅሽ ነው ይላታል። አይ ሽንኩርት ስከትፍ ሽንኩርቱ አቃጥሎኝ ነው ትላለች። አትቀለች መጀመር እንደ ጀማሪ ባለሙያ ሽንኩርት አቃጠለኝ አትኝም። ለማንኛውም አየሩ ደስ ይላል፣ ለምን ወጣነል? ሄጂ ጃኬት ደርበሽኝ፣ አለበለዚያ እኔ ልሰጥሻለሁ ይላታል። እሷም ደርቤ ልምጣ ብላ ትሄድና አብረው ይወጣሉ። ሩት በተቀመጠችበት ሳሚ ይመጣና ምን ነው አዲሱ ልጅ ተመቸሽ? ይላታ ምን ማለት ነው ትለዋለች። ማለትም እሱ በተለየ አስተያየት ሲያይሻዩት አንቺ ደግሞ ሚላስ ልትሰጫለሽ ይላታ ይህን አልባልታን ወደዛ አንተ ደግሞ ይሳሮን ባልሆነ እንደዚህ ታወራለ? ትለዋለች። እንደዛ እየተባባሉ ሳሮን ትመጣለች። ወይ እድሜ ሸረጅ ነው ስናነሳሽ መጣ። ትላታለች። ምን ነው በመጥፎ ትላለች። አይ ባልሽ ምን አይነት መልካም ሚስት እንደሆንሽ፣ ጥሩ ሚስት እንደሆንሽ፣ ፍቅራችሁ ምን ያህል እንደሆነ እየነገረ ነበረ ትልና ጥላት ትገባለች። እሷም ሳሚ ጭራሽ ከቴ ጋር ሁነን የማማት ጀምርክ ትለዋለች። የት አል ቡና ነው። እሷም ማለት አልገባኝም ትለዋለች። ማለትማ ለማማት ቡና ያስፈልጋን ብዬ ነው። ለማንኛውም ሎጣ ነው ብሎ ጥሏት ይወጣል። በሌላ በኩል ዳዊት እና ህይወት በጨለማ ወደ ቤት እየተመለሱ በነበረበት ሰዓት ግቢው በር ላይ ገዳይ የሚል ጽፍ ተጽፎ ያገኛሉ። እነሱም ተደናግጠው እያዩት ሳለ ፕሮግራሙ ይቋረጣል። ቀጣይ ስምን ይሆን የሚለውን አብረን የምናይ ይሆናል። አመሰግናለሁ።